ሰበር ዜና ጥቅምት አንድ 2018 ጤና ይስጥልኝ አድማጭ ተመለካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ዳግም በሁለተኛ የዜና ወጃችን ይዤ ቀርብ ያለው በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ምሬ ወዳጆ ዘመቻ ባናዶ በድል መጠናቀቁን አስታወቀ። ዘመቻ አርበኛ ደማሊ ቦሎ መጠናቀቁን ተከትሎም ምኒልክ እዝ መግለጫ አውጥቷል። በመግለጫው በሺዎች የሚቆጠሩ የብልጽግና ወታደሮችን መደምሰሱንና መማረኩን፣ በርካታ የብልጽግና መካናይዝድ ጦር መሳሪያዎችን መማረኩን፣ ከፍተኛ ወታደራዊ መኮንኖችን መደምሰሱን፣ በርካታ ከተሞችን መቆጣጠሩን አስታውቋል። መግለጫው ለበርካታ አካላትም ምስጋና አቅርቧል። እንዲሁም በመግለጫው እስከ አዲስ አበባ አራት ኪሎ ድረስ እንዘልቃለን ብሏል። በዝርዝር እንመለከተዋለን። ወዲህ ደግሞ በጎጃም ከባድ ውጊያ እየተደረገ ነው። የፋኖ ኃይሎች የብልጽግናን ምሽግ እየደረመሱም ወደ ከተሞች ገብተዋል። በውጊያው በርካታ የጦር መኮንኖችም ተገድለዋል፣ በምርኮም ተይዘዋል። በዝርዝር መረጃው እናስደምጣችኋለን። እንዲሁም የሽመልስ አብዲሳ ጦር ወሎ ላይ መከላከያ ማለቁን ተከትሎም የኦሮሚያ ልዩ ኃይል ወሎ ቤት አማራ በታንክና ዙ ሃያ ሶስት ታጅቦ መግባቱ ተነግሯል። እንመለከተዋለን። በሌላ በኩል ፕሬዚዳንት ኢሳያስ አፈወርቂም ከፋኖ ጋር ሆነው ወጉኝ ለሚለው ለብልጽግና ክስ ምላሽ ሰጥተዋል። ጅራፍ ራሱ ገርፎ ራሱ ይጮኋል ብለዋል። ዝርዝር ይዘንበታል። በአዲስ አበባ የሚኖሩ የትግራይ ባለሀብቶች የጌታቸው ረዳና የደብረ ጽዮን ቡድን በሚል ወደ ግጭት እየገቡ መሆኑን ተነግሯል። የሽርክና ንግድ ከማቆም እስከ ጦር መሳሪያ መማዘዝ የደረሱበት አጋጣሚ እንዳለም ተነግሯል።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 በአፋብሃ ምስራቅ አማራ ሚንሊክ እዝ መስከረም 14 ቀን 2018 ዓ.ም የተጀመረው ዘመቻ አርበኛ ደማሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦም መስከረም 30 ቀን በትላንትናው እለት መቋጨቱን አፋባሃም አስታወቀ። አፋባሃ ሚንሊክ እዝ መግለጫ አውጥቷል፤ እንደሚከተለው አነበዋለሁ። ዘመቻው መስከረም 14 2018 ከጠዋቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ዓመት ከጀመርንበት ቅጽበት አንስቶም የአፈባሀ ሚኒልክ እዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታ ሳምኖ ኮር፣ ልጅ ኢያሱ ኮር፣ ንጉሰ ሚካኤል አሊ ኮር፣ የእዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ እዝ፣ አሳምነው እዝ፣ በላይ ዘለቀ እዝ እንዲሁም መላው የሰራዊታችን አባል በየደረጃ የሚገኙ የኃይል አመራሮች እንዲሁም የእዛችን ስራ አስፈጻሚ አመራሮች 24 ሰባት እረፍት አልባ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችን አፋበሃ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረጋችሁት የጋራ ውጊያዎች አማራ ህዝብ የህልውና ትግል መሪ ድርጅታችን እንደተፈጠረ በተግባር አሳይተናል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባናደው በርካታ የነፍሰከፍ የቡድንና መካናይዝ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በምርኮ እየተገኘበት ሲሆን ጠላት አምስት ክፍለ ጦሮቹ የተበታተኑበት ውጊያን አቅድ የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበረ በግምገማችን አረጋግጠናል። የአማራ ህልውና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህ ጠላት ካስተናገዳቸው ኪሳ ሰራዎች እጅግ የከበደውን ኪሳራ በዘመቻ ደማሊ አስተናግዷል። ፋኖ በርካታ ወረዳዎችን ከተማ አስተዳደሮችንና ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊ የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ አፋብሃ በሚያውጃቸው ዘመቻዎች ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበትን አቅማችንን ለወዳጅም ጠላትም ያሳየንበት ልዩ ዘመቻ ነበር። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት ያለበት በመሆኑም በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው አማራ ህዝባችን፣ የአማራ ትግል ደጋፊዎች እንኳን ደሳለን እንኳን ደሳላችሁ ለማለት እንወዳለን። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦር ህጎችን እንደሚያከብር በምርኮኛ አያያዙ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራሱን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልእኮ እንደሆነም በተግባር ማስመስከርም ችለናል። ነጻ በወጡ ከተሞች ና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክረዋል። የዓለም አቀፍ የሰብአዊ ህግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው። በቀጣይ እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዥ ሆነን እስከ ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው እየተመዘገቡ ዝርዝር ቁጥራዊ ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን እንመለሳለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ገጠና ሚንሊክ እዝ ጥቅምት 1 ቀን 2018 ዓ ም አሁን በቀጥታ ወደ ሌሎች የጦር ግንባር መረጃዎች አልፋለሁ። ሞታይ ፈሬው አባይ ሸለቆ ብርጌድ ታላቅ ተጋድሎ ፈጽሟል። የዘጠነኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ከመርጦ ለማርያም ከተማ እስከ ጉናጉን አቡነ ሀቢብ በተዘረጋ ውጊያም በአራት አቅጣጫ ባድረገው ተጋድሎ ድል ተቀዳጀም። በመርጦ ለማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን የአገዛዙን ሰራዊት ድባቅ በመምታት የጀመረው የአባይ ሸለቆ ብርጌድ ትንቅንቅ በርካታ የአገዛዙን ሰራዊት በመደምሰስ ምርኮኛ ማድረግም ችሏል። በሆስፒታሉ የመሸጉ የአገዛዙ ሰራዊትና የፖሊስ አባላት ገሚሶቹ ሲማረኩ፣ ሻለቃ ደሳለኝን ጨምሮ በርካቶች ተገድለዋል። በአቡነ ሀቢብ ቤተክርስቲያን ላይ በነበረው ሌላኛው ትንቅንቅ ላስጨራሽ ውጊያ የተደረገ ሲሆን ከ50 በላይ የአገዛዙ ሰራዊት በምሽጋቸው መቀበራቸውም ተነግሯል። ከጉናጉና እስከ አሉሻ ከሰዓት በተደረገው ፍልሚያ የአባይ ሸለቆ ብርጌድ ከፍተኛ የብልጽግና የጦር አዋጊዎችን ጨምሮ ብዙዎችን የአድማ ብቸ ን አባላትን ድምስሷል። ክም ካነ ሰላም ምርጡ ለማርያም እየተወረወረ አስደናቂ ጀብዱ እየፈጸመ የሚገኘው አባይ ሸለቆም የብልጽግና ኃይል የተቆጣጠራቸውን ወሳኝ ቦታዎችም እያስለቀቀ መቆጣጠር ችሏል። በዛሬው ታላቅ ገድልም ምርጡ ለማርያም ከተማ በመግባት የብልጽግናን ኃይል በማንበርከክ የድል ግስጋ ሲሆንም አጠናክሮ ቀጥሏል። እዚሁ ጎጃም ላይ ስንቆይ በረህኛው ቀስተ ደመና ብርጌድ በብልጽግና ኃይል ላይ ጥቃት ፈጸመ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀንጌቴዎፍ ቼ ንጉስ ስድስተኛ ክፍለ ጦር የበረሀኛው ቀስተ ደመና ብርጌድ አናብስቶች በሆስፒታል በኩል ደብረ ኤልያስ ከተማ ዘልቀው በመግባት በብልጭግና ሰራዊት ላይ ከፍተኛ ጥቃት ፈጽመዋል። በድንገት ከብልጭግና ምሽግ የተከሰቱት ቀስተኞቹም የቀስተ ደመና ብርጌድ አናብስቶች በብልጭግና ላይ መብረቃ ጥቃት በመፈጸም በርካታ የብልጭግና ኃይልን ሙትና ቁስለኛም አድርገውታል። የበረሀኛው ቀስተ ደመና ብርጌድ ህዝብ ግንኙነት መረጃውን አደረሰን። ይህ በእንዲህ እንዳለ ሽመልስ አብዲስ ጦሩን ወደ አማራ ክልል አስገባ። የኦሮሚያ ልዩ ኃይል ወደ አማራ ምድር ገባ። የአብይ አህመድ መከላከያ ሰራዊት በፋኖ ተደምስሶ የኦሮሚያ ልዩ ኃይልን ወደ አማራ ምድር አስገብቷል። የአብይ አህመድ ዘርፈ እጅ ስርዓት የአማራን ሕዝብ ለመጨፍጨፍ እጁ ላይ ያሉ ጅምላ ጨራሽ መሳሪያዎችን ሁሉ ተጠቅሟል። በእብሪት አማራን ትጥቅ አስፈታለሁ ብሎ ከገባበት ጦርነት አገዛዙ ራሱን ትጥቁን እየፈታም ታሪካዊ ውርደትን እየተጎናጸፈም ይገኛል። የብልጽግናው አገዛዝ የአማራ ያመለከተ የሆነውን የክልሉን ልዩ ኃይል በተለየ ሁኔታ ማፍረሶን እንደ ትግሉ ገፊ ምክንያት የሚታይ ነው። አሁን ላይ ባለው ትግል ምንም ነገር ቢሞክር ያልተሳካለት አገዛዙ በአሁኑ ሰዓት የወሎና ብስቶችን መቋቋም ባለመቻሉም የኦሮሚያ ልዩ ኃይልን በትላንትናው ዕለት በጀኔራል መድፍ በሁለት ድሮንና በሁለት ዙ 23 አጅበም ደላንታ ወረዳ ወገል ጤና ከተማ ላይ ማስፈሩን ከቦታው አረጋግጠናል። የብልጽግና ኃይል ከአርባ በላይ መኪና ተጨማሪ ኃይል ቢሆንም እንደ አባቶቹ ከመማረክ ውጭ ምንም ምርጫ እንደሌለው ግን የፋኖ ኃይሎች አስታውቀዋል። ለአማራ ሕዝብ ያለውን ንቀት ለማሳየት ግን ያልፈረሰ ልዩ ኃይል እንዳለ አሁንም በተለያዩ የኦሮሚያ ክልል አካባቢዎች አማራን በጅምላ ሲጨፈጭፍ የነበረ ኃይል አማራን በቀው ለማስጨፍጨፍ ማምጣቱን ሁሉም አማራ ማወቅ አለበት፣ ኢትዮጵያም ማወቅ አለባት። የመከላከያ ሰራዊቱ አንሶት አሁን ደግሞ የኦሮሚያ ልዩ ኃይልን አስገብቷል። ስለሆነ ቁስል ሳይድን በሆስፒታል ውስጥ እንዳለ ክህደት የተፈጸመበት የአማራ ልዩ ኃይል ይህንን የ አብይ አህመድን በቀል ለመስበር ማንኛውንም የአማራን ማብቸና ሚሊሻ፣ ፖሊስ፣ አመራር ታሪክ ለመስራት ጊዜው አሁን መሆኑን አውቃችሁ ታሪካችሁን ታድሱ ዘንድ ጥሪ እናቀርባለን ሲሉ የፋኖ ሴንትራል ኮማንድ አሳውቀዋል። አሁን በቀጥታ ወደ ሌላኛው ዘገባ ያልፋለሁ። የኤርትራ መንግስት የኢትዮጵያ መንግስት ላቀረበበት ክስ ምላሽ ሰጠ። ጅራፍ ራሱ ገርፎ ራሱ ይጮኋል ሲል ኢሳያስ አፈወርቄ ብልጽግናን ተቸ። የኤርትራ መንግስት የኢትዮጵያን መንግስት ኤርትራ የሕወሓትና የፋኖ ኃይሎችን በመደገፍ በሀገሬ ላይ ጥቃት ለመፈጸም እየተንቀሳቀሰች ነው በማለት ለተባበሩት መንግስታት ድርጅት ላቀረበው ክስ ምላሽ ሰጥቷል። ኤርትራ በበኩሏ በተባበሩት መንግስታት ቻርተር መሰረት የሌላን ሀገር ሉዓላዊነትና የግዛት አንድነት በኃይል መዳፈርና ማስ አስፈራራት ወንጀል ነው በማለት ይልቁንስ ባለፉት ሁለት ዓመታት ይህንን ሲፈጽም የቆየው የኢትዮጵያ መንግስት ነው ስትል ከሳለች። ይህ የኤርትራ ምላሽ የመጣው የኢትዮጵያ ውጭ ጉዳይ ሚኒስትር ባለፈው ሳምንት ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው የክስ ደብዳቤን ተከትሎ ነው። የኤርትራ መንግስት በመግለጫው እንዳስታወቀው የኢትዮጵያ የብልጽግና ፓርቲ አመራሮች ላለፉት ሁለት ዓመታት በተደጋጋሚ የኤርትራን ሉዓላዊነት የሚጋፋ መግለጫዎችን ሲሰጡም ቆይተዋል። መግለጫው የኢትዮጵያ ባለስልጣናት በቅርቡ ወደብ ይኖረናል፣ 130 ሚሊዮን ህዝብ ይዘናል፣ ያለ ባህር አንኖርም፣ ጦርነት አይቀሬ ነው፣ የኤርትራ ሪፈረንደም ህጋዊ አይደለም፣ የመሳሰሉ ዛቻዎችን በተለያዩ መድረኮች ሲያስተጋቡ ነበር በማለት ኤርትራ መከሳለች። ይህ አይነቱ አካሄድ የተባበሩት መንግስታት ቻርተር አንቀጽ ሁለት አራትን የሚጣረስና በሉዓላዊ ሀገር ላይ የሚሰነዘር የማስፈራሪያ ተግባር ነው ሲል የኤርትራ መንግስት ይከራከራል። መግለጫው ፕሬዚዳንት ኢሳያስ አፈወርቄ ባለፈው ሐምሌ 2025 ዓመተ ምህረት የሰጡትን ቃለ መጠይቅ በማስታወስ የኤርትራን አቋም ግልጽ አድርጓል። ፕሬዝዳንቱ በወቅቱ እንዲህ ብለው ነበር። የጦርነት ፍላጎት የለንም። በጎረቤቶቻችን ላይ ምንም አይነት የግዛት ይገባኛል ጥያቄም ፈጽሞ የለንም። ነገር ግን ጥቃት ቢሰነዘረብን ራሳችንን እንዴት መከላከል እንዳለብን ጠንቅቀን እናውቃለን። የብልጽግና ፓርቲ ሚሳኤል ድሮን ገዝቻለሁ እያለም ይፎክራል። ይህ የጤነኛ አእምሮ ሰው አስተሳሰብ አይደለም። መልእክታችን አሁንም ግልጽ ነው። የኢትዮጵያን ሕዝብ አላስፈላጊ ጦርነት ውስጥ አትክተቱት። የራሳችሁን ችግር መፍታት ላይ አተኩሩ። የኤርትራ መንግስት የኢትዮጵያ መንግስት በአማራ ክልል በፋኖ ኃይሎች እየደረሰበት ያለውን ጥቃት የኤርትራ የህወሓት ግፊት አሉበት ማለቱን ጅራፍ ራሱ ገርፎ ራሱ ይጮሃል ከሚለው ተረት ጋር የሚመሳሰል ነው ሲሉም ተደምጠዋል። መግለጫው አክሎም የኢትዮጵያ ገዢ ፓርቲ በራሱ ስትራቴጂካዊ ስህተቶች ምክንያት በገባበት የውስጥ ችግር የውጭ ጠላት በመፍጠር የህዝቡን ትኩረት ለማስቀየር የሚጠቀምበት የቆየ ታሪክ ነው ሲልም ይተቻል። የውስጥ ችግር በሌሎች ላይ በማሳባብና በመክሰስ አይፈታም ሲልም ይደመድማል። የኢትዮጵያ መንግስት ኤርትራ ላቀረበችው አዲስ የመልስ ክስ እስካሁን ምላሽ አልሰጠም። የሁለቱ ሀገራት ግንኙነት በተካረረ የቃላት ልውውጥና የዲፕሎማሲ ውጥረት ውስጥ እንደሚገኝ የሁለቱም ወገን መግለጫዎች ያሳያል። በቅርቡም ወደ ጦርነት እንደሚገቡ በርካታ ትንታኔዎችም እየተሰጡ ነው። ይህ በእንዲህ እንዳለ በአዲስ አበባ የሚኖሩ የትግራይ ባለሀብቶች የጌታቸው ረዳና የደብረ ጽዮን ቡድን በሚል ወደ ግጭት እየገቡ መሆኑ ተነገረ። በህወሀት ውስጥ የተፈጠረውን ክፍፍል ተከትሎ በአዲስ አበባ ከተማ የሚገኙ ባለሀብቶች የአቶ ጌታቸው ረዳና የደብረ ጽዮን ደጋፊዎች በሚል ለሁለት መከፈላቸውን ለሚዲያችን የደረሰው መረጃም ያሳያል። የህወሀት መከፋፈል በባለሀብቶቹ መቧደንን ከማስከተሉም በላይ በመካከላቸው ግጭት እስከ መፍጠር የደረሰበት ሁኔታ መኖሩን መረጃውን ያደረሰን ምንጫችን አያይዞ ገልጿል። በባለሀብቶቹ መካከል የተፈጠረው ልዩነት ተከትሎ ከአስመጪና ላኪ እስከ አምራች ድርጅቶች ድረስ በትግራይ የባለ ሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ መቆም እንደደረሱም ነው የተነገረው። የአቶ ጌታቸው ረዳ የደብረ ጽዮን ገብረ ሚካኤል ደጋፊ በሚል የተፈጠረው ፖለቲካዊ ልዩነት በመዲናዋ የሚገኙም የትግራይ ተወላጆችን የማህበራዊ ሕይወት ግንኙነት እስከ ማቋረጥ ጭምር መድረሱም ተነግሯል። እኚህ ባለ ሀብቶች የጌታቸውና የደብረ ጽዮን ቡድን በሚል ተከፋፍለው በተለያዩ ጊዜያቶች ስብሰባዎችን እስከ ማድረግ የደረሱ ሲሆን በመካከላቸው የተፈጠረው ልዩነት ይበልጥ እየተካረ መሄዱን ሰው ለሚዲያችን ያደረሱን አንድ ስማቸው እንዳይጠቀስ የፈለጉ የሆቴል ስራ አስኪያጅ አያይዘው ገልጸዋል። እንደ ሚዲያችን የመረጃ ምንጮች ከሆነ በባለ ሀብቶች መካከል እየተካረረ የመጣው መከፋፈል በምሽት ቤቶች፣ በመሸታ ቤቶች ሽጉጥ እስከ መማዘዝ የደረሰ ሲሆን በአጠናቀቅ ነው የመስከረም ወር ብቻ መሰል ድርጊቶች በቦሌና ሳር ቤት አካባቢዎች ሁለት ጊዜ መከሰታቸውም ተሰምቷል። በህወሀት ውስጥ የተፈጠረው ልዩነት ከአመራሮቹ አልፎም በንግዱ ማህበረሰብ ጭምር እየተሰዋለ መምጣቱን በትግራይ ፖ ፖለቲካ ውስጥ እየሰፋ የመጣውን የፖለቲካ ስንጥቃ አጉልቶ የሚያሳይ ተደርጎም ሊወሰድ ይችላል ተብሏል። በመጨረሻም ፋኖ በትላንትናው እለት ለዓለም አቀፉ ቀይ መስቀል በርካታ ወታደሮች ማስረከቡ እንዲሁም ማስጎብኘቱ ይታወቃል። ከዚህ ጋር በተያዘ አርበኛ በፈንታው የሰጠውን ማብራሪያ አድምጠን እንመለስ። ቀይ መስቀል ኮሚቴ በሰሜን ወሎ በነበረ ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡንም ገልጿል። አስራ ስድስት የቆሰሉትንም እንደዚሁ ለከባድ ኦፕሬሽን እንደተቀበለ በወጣው መግለጫ ገልጸዋል። ይሄንንም ሌሎችንም ጉዳይ እናንሳ። ምናልባት በቁጥጥር ስር የዋሉ የመከላከያ ሰራዊት አባላት የዓለም አቀፍ ቀይ መስቀል ጎብኝታቸዋል፣ ተረክብ ያለው አስፈላጊውን ቁሳቁስ አድርሻ ያለው እያለ ነው። በተለይ ከትላንት በስ ይመስለኛል መስከረም ሀያ ስምንት ከዚህ መረጃ እንጀምር። ፋኖ አበበ አመሰግናለሁ። ወንድማገኝ የአማራ ፋኖ ብሔራዊ ሀይል እንግዲህ በርቱ ትንቅንቅና ተጋሎ እያደረገ ይገኛል። የአማራ ህዝብ የህልውና ትግል ላይ በዚህ የህልውና ተጋሎ ምስራቅ አማራ ቀጠና ሚኒሪክዝ ሰሞኑን እንደምታውቀው ዛሬ አስራ ሰባተኛ ቀኑን የያዘ ዘመቻ አርበኛ አደማሊ ወይም አባናደው በጣም በጣም አጀብ በሚያስብሉ ትላልቅ ድሎች ታጅቦ ቀጠለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ቁጥሩ በመቶዎች የሚቆጠር ምርኮኛ ይዘናል። ያ የቆሰሩ የመከላከያ የሚሊሻ የአድማ ብተን አባላቶችን ይጨምራል። ከዚህ ጋር ተያይዞ ለአለም አቀፉ የቀይ መስቀል ማህበር ጥሪ አቅርበን ነበር በዋ አርቃሚ ወዳጁ በኩል በሚኒልክስ ዋና ሊቀመንበር ማለት ነው። ከዛ በዘለለ በመግለጫም ጭምር ጥሪ ያደረግንበት በውስጥ በደብዳቤ የሚያሳወቅንበት ሁኔታ ነው ያለው፣ እስከ ዋና መቀመጫው ጀኔር ድረስ ማለት ነው። በዛ ሂደት ውስጥ በቅርቡ የመጀመሪያ ደረጃ ጅማሮ የሚባል ደረጃ በዚህ በተጋድሎ የቆሰሉ የጠላት ፋን ጠባቂ ሰራዊቶችን ለቀይ መስቀል ማህበር ያስረከብንበት ሁኔታ አለ። እነሱን መቀበላቸውን በይፋ በመግለጫ ያሳወቁበት ሁኔታ አለ እና ይሄ ጥሩ ጅማሮ ነው። በቀጣይም ተጠናክሮ ሊቀጥል የሚገባ ነው። አጠቃላይ በትግሉ በዚህ በተጋድሎ ቆስለው የተማረኩትን ከአባቶቻችን በወረስነው ስሪታችን በሆነው ያው ቆሰለ፣ እጅ ሰጠ ከዛፍ እንደተጠለለ ቁጥር ነው እና በዛ ደረጃ የም የሚኒሊክ ልጆች ስለሆንን ስማችንም እንደሚናገረው ይህንን አድርገናል። የቆሰሉትን አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ የጤና መምሪያ ዶክተር አቡከር በኩል እና በሌሎች አመራሮች ህክምና ሲደረግላቸው ቆይቷል። በህክምና ቡድናችን አቅማችን በፈቀደው ልክ አክመናል፣ ታቸውን ከፈጣሪ በታች ማቆየት ችለናል። ከዛ በኋላ ተጨማሪ ህክምና የሚያስፈልጋቸው እንዳሉ እና መውሰድ እንደሚችል ቀይ መስቀል ባመለከት ነው መሰረት ተቀበለበት መቀበሉንም ያሳወቀበት ሁኔታ ነው ያለው። አጠቃላይ ከቁስለኛዎቹ ጋር ቀይ መስቀል ካስረክነው ጋር ተያይዞ ባጭሩ ያለው መረጃ ይህንን ነው የሚመስለው። በጣም ጥሩ እንግዲህ፣ ይሄ ቀይ መስቀል እራሱ ያወጣው መግለጫ ስለሆነ እሱ ላስቀድም ብዬ ነው። ከሁለት መቶ አርባ በላይ የቆሰሉ ሰዎችንም ቀይ መስቀል ህክምና መስጠቱን ነው ያስታውቀው። እንግዲህ በአለም አቀፍ ደረጃ ፋኖ ምናልባት አለም አቀፍ ወታደራዊ ህጎችን በመቀበል በማክበርም ጭምር ምርኮኛ አያያዝም ህክምና አሰጣጥም ምናልባት ወደፊት ቀይ መስቀሎች የሚመሰክሩት ይሆናል ይሄ በጎ ጎን እንዳለው ብዙዎች እየገለጹ ነው ያሉት። እስቲ ፋኖ አበበ ወደ ዘመቻ አደም አሊ አባናደው ኦፕሬሽን እንምጣ በዚህ 17 ቀን ውስጥ በርካታ ድሎች እንደተገኙ የተነገረ ነው። ዋና ዋና የወረዳ ከተሞች በሰሜን ወሎ፣ በደቡብ ወሎ ማስለቀቅ እንደተቻለና የፋኖ አዲስ መንግስት መዋቅርም የሚመስል ነገር ከህዝቡ ጋር አዲስ አስተዳደር መመስረታቸው የተገለጸ ነው። በጋሸና ላይም ከባድ ትንቅንቅ እንዳለ ላለፉ ሶስት ቀናት ሰምተናል። እስቲ በዚህ አውደውጊያ የተገኙ ድሎች እና የጋሸናው ትንቅንቅ ምንደረሰ የሚሉትን በዋና ዋና እናንሳ። ተሰበሩ የተባሉት ዋና ዋና ምሽጎችንም መረጃው ካለ አመሰግናለሁ። ወንድማገኝ እንግዲህ ዘመቻ አርበኛ አድማሊ ወይም አባናደው ጠላትን ከስር ከመሰረቱ ነው። ይህን አድ ነው የመጣ ነው። ባለፉት አስራ ሰባት ቀናቶች እንግዲህ ከዛ በፊት ብርቱ ስራዎችን ሰርተናል። በጣም ጠንካራ ስራዎችን ሰርተናል። ፖለቲካ ወታደራዊ ስራዎችን፣ ሰራዊታችንን የማቀናጀት የመገምገም ጥሩ ጠንካራ ጎናችንን አጠናክረን የመቀጠል ደካማ ጎናችንን ደግሞ የማስተካከል እና ሌሎችም ስራዎች የሰራንበት ሁኔታ ነው ያለው ከዚህ ጋር ተያይዞ በዚህ አውደ ውጊያ ትልቅ ድል እንድናመጣ አድርጎናል። እንግዲህ ከሙጃ ጀምረን ነው እየተናደ እስከ ሀይቅ ጫፍ ድረስ የሄደው እስከ ጃሪ ድረስ በዚህኛውም በኩል ደግሞ እስከ ደጋማው ማለት ነው እስከ ደላንታ፣ እስከ ሳይንት ከዛም ቀጥሎ እስከ ሸዋ ጫፍ እና ጎጃም ጫፍ ድረስ ሙሉ ቤት አማራ በሚባል ደረጃ በማነቃነቅ በተለይ ደግሞ ስራ ሰርጭባቸዋለሁ ብሎ ያሰባቸውን ምዕራብ ወረዳ አስራ አንድ ወረዳዎች አካባቢ፣ ደሴ ዙራ አጠቃላይ ደቡብ ወሎ ምስራቃዊ ቀጠና፣ ቢስቲማን የኮምቦልቻ ዋሳኝ አካባቢዎችም ጭምር የአየር መንገድ ሰራዊታችን ሙሉ ለሙሉ ሁሉንም በመዳሰስ ያለን ፋኖ ያለበትን ቁመና ለህዝባችን፣ ለሰራዊታችን፣ ለአለም አቀፉ ማህበረሰብም ጭምር ያሳየንበት ትልቅ ድል የተመዘገበበት ዘመቻ ነው። እንግዲህ በአርበኛ አደማሊ ወይም አባናደው ስም የተሰየመው ይሄ ዘመቻ ዘመቻው ከበድ ያለ ትላልቅ ድሎችን እናስመዘግብበት የምንችል ዘመቻም ስለሆነ ነው በዚህ አርበኛ የተሰየመው። በጣም ጀግና በጥቂት ሰራዊት ቀጠናውን አስከብሮ ለዛሬ ያበቃ ዛሬ ክፍለ ጦርም ኮርም እዝም ድረስ እንዲደርስ ትልቅ ሚና የተጫወተ መሪያችን ስለነበር፣ ነፍሱን ይማረው። ከዚህ አንጻር ነው ዘመቻውም የተሰየመው። ከዚህ ጋር ተያይዞ በጣም ቁልፍ የሚባሉ የፖለቲካ ማዕከል የሚባለውን የሰሜኑ ልዞ መቀመጫ ወልዲያ ከተማንም ጭምር በቋፍ ላይ እያደረስንበት አሁንም ጊዜ ገዝተን ማስተካከል ያለብን አስተካክለን ሁሉ ጥሰን የምንገባበት እና ሙሉ ለሙሉ የምንቆጣጠርበት እድሮች እንዳሉ ናቸው። ሌላኛው ቀጠና ላሊበላ ጠላትን ሙሉ ለሙሉ ገዥ የሚባሉ መሬቶችን አስለቅቀን አንድ ቦታ ላይ እንዲሰባሰብ ከሌላ ከተለያየ አቅጣጫ ፈርሶ አሁንም ጋሸና ዙሪያ እንዲሰባሰብ ያደረግንበት ሁኔታ አለ። ጋሸናም ካሉ ሶስት ምሽጎች ሁለቱን በመስበር ጋሸና ፖሊስ ጣቢያ ድረስ ሰርገን በመግባት ትልቅ ድል ያስመዘገብንበት ሁኔታ አለ። በዚህም የሆነ ሆኖ አሁንም እኛ በቤታችን ማስተካከል ያለብን አንዳንድ ስራዎች ስላሉ እነዚህን እና ሌሎች ወሳኝ የሚባሉ ቀጠናዎችን በዛኛውም ቀጠና እናወራ ኢሉን የተቆጣጠርንበት አሁንም እዛው ከበብ አድርገን የተቀመጥንበት እንደ መካነ ሰላም ወግዲ አማራ ሳይንት የተለያዩ ቦታዎች ጊንባ እና ደሴ ዙሪያ በርካታ የሚባሉ የደሴ ዙሪያ አካባቢዎችን በምስራቅ ቀጠና ደግሞ እነ ቦኮክሳ እና ቢስቲማን እስከ ሀራ ጫፍ ድረስ እስከ ጃራ ድረስ የአፋራ አጎራባች የወሉ አካባቢዎችም ጭምር የዳሰስንበት እና በቀጣይ ሙሉ ለሙሉ ከቤት አማራ ጥላትና ይል ማርከን በዚሁም እናስቀርበት እና ጨዋታው የሚያልቅበት ሁኔታ ሂሳቡን የሰራንበት ምናልባትም በቀጣይ ደግሞ ሙሉ ለሙሉ ይህንን ጥላት የምንደመስስበትን ያሳየንበት፣ ለህዝባችን፣ ለአለም አቀፉ ማህበረሰብ ፋኑ ያለበትን ቁመና በተለይ ደግሞ ሁሉ ነገራችን የሆነውን ህዝባችንን ደረጃችንን ያሳየንበት ህዝባችን ያውቃል፣ እሱን ያሳየንበት ሁኔታ ነው ያለው። አሁንም እንደጠቀስከው ጋሸና እና ሌሎች ቁልፍ ቦታዎች በፋኑ ከበባ ውስጥ ነው ያሉት። በቤታችን መስራት ያለብንን እንደቀደመው ሁሉ መስተካከል ያለበትን ሁሉ አስተካክለን አሁንም የምንደመስስበትና ቁልፍ ቁልፍ ወታደራዊ ድሎችን ፖለቲካዊ ድሎችን የምናስመዘግብበት ቁመና ላይ ነው እንገኘው። በአጭሩ ይህን ነው የሚመስለው። ወንድማ በጣም አመሰግናለሁ። ፋኖ አበበ